ቅዱስ ሚካኤል ደግሞ የዳ ደብዳቤ ቀደደበት ነው። የማንን የዳ ደብዳቤ? የባሕራንን ማለት ነው። ባሕራን የዳ ደብዳቤውን ይዞ ያው ታሪኩ ብዙ ነው። ይዞ ሲሄድ በመኮንን ወይም ደግሞ በመስፍን አምሳል በፈረስ ተቀምጦ ቅዱስ ሚካኤል ታየው፣ ተገለጠለት። አሁንም እኛም ብዙ የዳ ደብዳቤ ተሸክመን ስለምንሄድ ቅዱስ ሚካኤል የገለጥልን እና የያዛችሁት የዳ ደብዳቤ ምንድን ነው ብሎ ይጠይቃል። ከጠየቀንም ጠይቆንም ስለማይቀር አየውና እና እፍት አለበት። ከዛ በኋላ ወደ ሕይወት የሞት ደብዳቤ የነበረው ይዞ የነበረው ባህራን ወደ ሕይወት ተቀየረለት። አሁን የምንገኘው ቤተ ጊዮርጊስ ነው። እንግዲህ ቤተ ጊዮርጊስ የመጨረሻው እንግዲህ ማሳረጊያው ነው። እንግዲህ ሰማቱ ቅዱስ ጊዮርጊስና ቅዱስ ላሊበላም ይዋደዳሉ። አስቀድሞ ግን ቤተ ላሊበላ ላይ ሰማቱ ቅዱስ ጊዮርጊስን ፈረሰኛውን ስሎት ነበር። መጨረሻ ቤተ መርቆሪዎስንም ወሰንም ተሱም በሁለት ሰማዕታት በጻድቃን አቡነ ገረንፈስ ቅዱስን አቡነ ሊባኖስን በሰማዕታት ቅዱስ ጊዮርጊስን እና መርቆሪዎስን በመላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል እንዲሁም ደሞ ቅዱስ ራኤልም አለ ሩፋኤልም አለ። ግን ገብርኤልና ሩፋኤል አንድ ላይ ናቸው። ቤተ ሚካኤል እና ቤተ ጎልጎታ ወይም ቅዱስ ሚካኤል ደግሞ በጣም ይራዳቸውና እንግዲህ ታሪኩ ሰፊ ስለሆነ ገላቸው ላይ ማግኘት ትችላላችሁ። ሲያነጹ አንድ ክንድ ቆፍሮ ወይም ደግሞ ሰርተው ቅዱስ ላሊበላ ሲመለሱ ቅዱስ ሚካኤል ሶስት እጥፍ አራት እጥፍ እያሳደገላቸው ነበር የሚመለሷ እና ስለማይለያቸው አሁን ዛሬ ሰኔ ስምንት ነው። አጋጣሚ ሆኖ እኛ ሶስቷን አራት ቀን ለመጠቀም የመጣ ነው። ሰኔ 12 ግን የመላኩ የቅዱስ ሚካኤል እና የታላቁ ጻድቅ የቅዱስ ላሊበላ በዓላቸው ነው። ምንድነው የቅዱስ ላሊበላ ረፍታች ረፍታቸው ነው። ቅዱስ ሚካኤል ደግሞ የዳ ደብዳቤ ቀደደበት ነው። የማንን የዳ ደብዳቤ? የባሕራንን ማለት ነው። ባሕራን የዳ ደብዳቤውን ይዞ ያው ታሪኩ ብዙ ነው። ይዞ ሲሄድ በመኮንን ወይም ደግሞ በመስፍን አምሳል በፈረስ ተቀምጦ ቅዱስ ሚካኤል ታየው ተገለጠለት። አሁንም እኛም ብዙ የዳደብዳቤ ተሸክመን ስለምንሄድ ቅዱስ ሚካኤል የገለጥልን እና ያዛችሁት የዳ ደብዳቤ ምንድን ነው ብሎ ይጠይቀን ከጠየቀንም ጠይቆንም ስለማይቀር አየውና እፍ አለበት። ከዛ በኋላ ወደ ህይወት የሞት ደብዳቤ ነበር የነበረው ባህራን ወደ ህይወት ተቀየረለት ማለት ነው እና ሰኔ 12 በዓሉ ና የቅዱስ ሚካኤል ስለዚህ እንግዲህ ቤተ ጊዮርጊስ እያንዳንዱ ስራውን በመስቀል አምሳል፣ በኖኅ መርከብ አምሳል ያነጸው ሁለተኛው ቤዛ ኩሉ ዓለምን ይባላል። ምክንያቱም ዙሪያዋን እንደሚታየት መላእክት ዙሪያው የሰማይ መላእክት ትመስለው ሊቃውንት በዙሪያው ሆነው በተለይ ጥር 18 ስፋራ ዝርወታ ጽ ለቅዱስ ጊዮርጊስ በሚከበርበት ሰዓት አንድ ጊዜ እግዚአብሔር ፈቅዶ ሲሰገኝ ያለው ያደርጋሉ ማለት ነው። ሁለተኛ ደግሞ ታኅሳስ 29 ነው። ሰው መረገጃ ተጠርመጣ ያንኳ ድረስ በዚህ ቦታ የሚከበረው ማለት ነው እና እዛ ማዶ ደግሞ ማናት አሸተን ማርያም ማለት ነው። ልጣና አሸተን መጣን ሲሉ ቅዱስ ላሊበላ የመጀመሪያውን ስራ ጅማሬው የጀመረበት እዛ እንግዲህ በላስታ ምድር ማለት ነው። አስቀድሞ ግን በኢትዮጵያ አውራጃዎች ብዙ ቦታ ጀምሮ ይህ ያንተ ቦታ አይደለም ፍቃዱ ፍቃድ ያንተ ፍቃድ ያለው እያለ እየሞከረ እየሞከረ መልአኩ ቅዱስ ሩፋኤል እየመራ ይህችን ቦታ እስኪያሳየው ደብረ ርሃን እስኪያሳየው ድረስ ትውልዱ እዚህ ቢሆንም ወደ ኢትዮጵያ አውራጃዎች ግን ብዙ ቦታ ይጀምራቸዋል። ያው 48 ይሁን 23 የጀመራቸው የዋሻ ቤተ መቅደስ አሉ። እኔ ዘፈቅዶ አንድ አምስት ስድስቱን አይቼዋለሁ። ቅዱስ ላሊበላ ቢሸን አለው፣ ጎንደር አለው፣ አዳዴ ማርያም። አዳዴ ማርያም የቅዱስ ላሊበላ ስራ ነው። ቅዱስ ላሊበላን የባረኩትና የቀደሱት ይህን ቤተ መቅደስ እንዲሰራ የባረኩት ጻድቅ አባት ማን ናቸው? ማን ናቸው? አቡነ ገብረ ክርስቶስ ነው። በአካለ ስጋ ተገናኝተዋል፣ ባርከዋል። አዳዲ ማርያምንም እንዲያነጽ ያደረጉ ቅዱስ አቡነ ገብረ ክርስቶስ ነው፣ ቅዱስ ናቸውና፣ ከዛ በኋላም ደግሞ ቅዱስ ላሊበላንም እንዲያነጽ ባርከዋል። የቅዱስ ታንበረከስ ጋር ድን ብዙ ስራ እንደምንሰራ አሁንም ብዙ ሳማናል ማለት ቅዱስ ላሊበላ አሁን እኛንም እየባረከን ነው የእሱ ልጆች አድርገን የእሱ በረከት ተካፋዮች አድርገን ደግሞ አትሊስት በስጋም በነፍስም የተለያዩ ሌሎች ደግሞ በረከት የምናስተላልፍ አድርገን እና ስለዚህ ጀመረ ብዙ ቦታ መጨረሻ ላይ ግን መዳረሻ ቦታ አለም መጡ ለአለም እና እግዚአብሔርን የምታመስ የዓለም ህዝብ የሚደነቅበት እግዚአብሔርም የሚመሰገንበት ድንቅ ህንፃዎችን ታነፃለህ ተብሎ ወደዚህ መጣ ማለት ነው እና ከዚህም ደግሞ ባለበት ትናንት ተናግሮ ያለው ንጉስ ነኝ ብሎ መሳሪያ ይዞ ባለቤቱ፣ ይህ ቦታ የአንዲት ሴት ቦታ ነበር፣ እና ንጉስ ነኝ ብሎ አልቀማት፣ ዳሩ ግን በገንዘቡ ከፍሎ ጊደር በጊደር ለውጦ ቦታውን ተቀብሎ ዜሮ መንፈስ ቅዱስ ባሳየው ስራ መላእክት እየተራዱት ይኸው እንግዲህ እንደዚህ የመሰለ ቤተ መቅደስ አንጾ አይናችን ትናንት አይቼዋለሁ፣ ዛሬም አይቼዋለሁ፣ ነገም ብመጣ አያለሁ። የማንሰለቸውን የማንሰለጭውን እንግዲህ ቤተ መቅደስ አስቀምጦልና እያንዳንዱ ጥበቡ የስራውን ጥበብ ሳይንስም ቢሆን በሳይንስም መጥተው እየተመራመሩት ነ አልተደረሰበትም ይህ ነገር የተጻፈውን በቃ አስር የሚያምሩ ውብ ቤተ መቅደሶችን ሰርቷል። ከቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ መስቀል፣ ቤተ ደናግል፣ ቤተ ሚካኤል ወይም ቤተ ጎልጎታ፣ ቤተ ጊዮርጊስ፣ ቤተ ገብርኤል፣ ቤተ መርቆሪዎስ፣ ቤተ ሊባኖስ፣ ቤተ አማኑኤል። እንደዚህ በሁለት ምድር ነው የሰራቸው። ምድር በመስቀል አምሳል ሰርቶታል። የገነት ሀምሳ ነው ይሉታል። ሁለተኛው ምድብ ደግሞ የመንግስተ ሰማያት ሀምሳ ነው። በጣም ስለ ገነት መስፋት ወይም ስለ ሲኦል የሚናገር እና ደግሞ ስለ ፍጹም ስለ መንግስተ ሰማያት የሚናገር ምድብ። ወደ እግዚአብሔር ቤት እንሄድ ባሉን ወደ ቤተ ጊዮርጊስ እንሄድና ቤተ ጊዮርጊስን የቅዱስ ላሊበላን እንየው ባሉን ጊዜ ደስ አለኝ። መዝሙር መቶ ሀያ አንድ ቁጥር አንድ